እና ከፋራው ምንድን ነው ያው ወላሂ ኢንሻ አላህ ብዬ ያደረግኩት ነው። እንግዲህ እንጉርጉሮ ምንድን ነው ነው? ምናልባት እንጉርጉሮን እንግዲህ አንተ ታውቀዋለህ። ያንጎራጎርከው መንዙማ ነው? ያንጎራጎርከው ሙዚቃ ነው? ምንድን ነው ይሄ እንጉርጉሮ የሚባለው እንጉርጉሮ? ይሄ እኛ የምናውቀው የመንዙማው እንጉርጉሮ ከሆነ ሽርክያት አለው። ምንድን ነው እንደዚህ አይነት ቅላፄ ያለባቸውን ተስረቅራቂ አይነት ድምፅ ላሕን ያለባቸውን ድምፆች እነዚህ ዑለማዎች ይኻልፍባቸዋል። ታው ነው የሚሉት ታው ታው እንጃል በዛ እንጉርጉሮ ወይንም ይሄ ለምሳሌ የቁርአን አቀራር የራሱ ስልት፣ የድምፅ አወጣት ስልት አለው። አሁን የቁርአን የራሱ አለን የቁርአን ድምፅ አለ። በሱዳንም ይሁን በሰዑድም ይሁን የቁርአን የራሱ የድምፅ ዜማ አለ። በሙዚቃ ስልት አሁን ቁርአንን አቀራው እየሳብክም ይሁን ተጅዱንም ጠብቀ በዛ አይነት አታደርገውም። የራሱ አለው። ኑንየቱ ልካጣኒ ኑንየቱም ንልቀይም ለሚየቱ ሌሎችም ግጥሞች ልታነብ ትችላለህ፣ አሁን ግጥም እንደሚያነቡት። ከዚህ ውጪ ግን የሆነ ወጣ ገባ ምን እያሉ የሆነ የእንትን አይነት የሙዚቃ አይነት ቅላጼ ያለበት አይነት ተው ሽርክያት ከሆነ ኩፍርያት ከሆነ አንጎራጎርከው ኩፍር ውስጥ ትገባለህ። ኩፍር ውስጥ ስለምትወድቅ ሽርክያት ውስጥ ስለምትወድቅ ቱብ ኢለላህ ወተራጃ ኢለላህ አላደርገውም ብለህ። ይህንን የኩፍር እንጉርጉሮ አድርገህ ከሆነ የሙሐመድ አወል የሚያደርገው ሽርክያት ይህንን አይነት እንጉርጉሮ አንጎራጉረህ ከሆነ በጣም ከባድ ነው። በጣም ከባድ ነው። ሽርክ ላይ ነው። ቱብ ኢለላህ። ወደ አላህ ተውብት። ወደ አላህ ተውብት። ወላሂ አልመለስም ብለህ ተመልሰህ ከሄድክ ከከፋር አለብህ ከፋራው ደግሞ አስር ምስኪን ማብላት ነው ከፋራቱል የሚን ነው የሚኖርብህ አስር ምስኪን ታበላለህ ወይ አስር ምስኪን ታለብሳለህ ወይ ደግሞ ባሪያ ነፃ ታደርጋለህ ይሄ ደግሞ የለም እነዚህን ካልቻልክ አስር ምስኪን ማብላት አስር ምስኪን ማልበስ ካልቻልክ ሶስት ቀን ትጾማለህ ይሄ ነው ጋሜ አትመለስ ተው ይቅርብህ